አማራ ተነጥሎ እንዲገደል ማድረጊያ አማራ አማራ ተብሎ እንዲጮ ፈልገውት ነበር። የፈለጉትም እሱን ነው። አርባ ጉጉ ላይ ሆን ብለው አማራን ሲገሉት ገባ ሌላ ላይ በደኖ ላይ ሲጨፈጭፉት ሆን ብለው አማራ ብሎ እንዲጮ ስለፈለጉ አማራ ብሎ ሲወጣና ሲጮ ገስቧት ናው ይሄ ነው ጠላቴ ብሎ እንዲያይ ከዛ በኋላ ገስቧት አንተን ለመጨፍጨፍ ይሰንፈው በጣም ቀላሉ ቀላሉ አማራ አማራ እያልክ ስትወጣ ሌላው ይገለላል እኔ ውላ ይታነኝ ይላል ይገለላል ኧረ የሚጣማል ዛሬ ልሰበሰው እና ምን ብሎ ይጣምዳት እና ፓስተር ዛሬ በእውቀት የተገበየ ነገር መጀመሪያ ገባልንዘጋለሁ ምን የሆን መሰለህ አሁን የአማራ ልጅ የት ስታየው አማራ አማራ ክልል ላይ እንደ ትግራይ የሚኖር አይልም ገብተዋል እንደ ውላይታ በክልሉ የሚኖር አይደለም። አማራ ሁሉም የኢትዮጵያ ክልል ላይ ሀገሬ ብሎ የሚኖር ህዝብ ነው። አሁን ለታርጌት ያመቸው የቱ ጋ ሆነ መሰለ? ጎንደርና ጎጃም ላይ ቁጭ ብለህ ታገኛለት። ለመንግስት ቀላሉ ነ መንግስት አማራ ክልል የገባው አማራ ክልል ተብሎ፣ ሌላ ቦታ እኮ ኢንሚሊየንስ አማራ አለ። ተጨርሳለሁ ኔ አባት አይዞህ ይዞ እድል እሰጥሃለሁ እንደፈለግክ እንድታወራ ጎጃም እና ጎንደር ላይ አድቆል ይወጣል። ነው ያው ምን ታደረጋለ አቅም አይኖርህም። ሌላው ከአንተ ጋር አይቆምም። እንዲቆም ግን በኢትዮጵያዊነታችን ተገለናል፣ በኢትዮጵያዊነቴ ተገልድያለሁ ብለህ ስትል ለምን ኦሮሚያ ክልል በሚሊዮን አራ አልተገደሉም ተብሎ ይመጣላል። በፖለቲካ ስትሄድ አለም ላይ ስትሄድ አማራ ክልል ላይ ለምን እንዲያደርጋቸው ቢባል በማንነቱ ገደልክ ኖ ኖ በማንነቱ አልገደልኩትም። እኔ መንግስት ላይ በሚያደርገው ሌሮችን አብዲሳ ነው ምናምን የሚባል ልጅ እየላከልን ትላንት የነበረው። ቆይ አብዲሳ ትቆያለህ። ቆይ ቆዩ እነሱ። ስለዚህ ምን ይሆናል? አረ ይኸው እኔ ክልል ላይ ለምሳሌ ገዳ የሚባለው መንግስት አይ እኔ ክልል ላይ የአማራ ልጆች ይኖራሉ ከአስር ሚሊዮን በላይ ይላል። ስለዚህ ለእንትኑ ራሱ ለጦርነቱ ራሱ አያመችም። ኦሮሚያ ክልል ላ ከአስር ሚሊዮን በላይ አማራ እኔ ክልል ላይ ይኖራል። በዘር ምጨፈጭፍ ከሆነ ለምን ብዬ ነው እኔ ክልል ላይ ያለውን ቀድሜ ማልጨርሰው ይላል። የዘር ጉዳይ እንዳልሆነ ለፖለቲካው እንዲያመች አድርጎ መንግስት እንዲናገር ታደርገዋለህ ራስ ማለት ነው። የትግራይ ግን ብትለኝ ትግራይ ላይ ሙሉ ምን አለ ትግራይ ብቻ ነው ያለው ኦልሞስት ከዘጠና ፐርሰንት በላይ ትግራይ ላይ የሚኖረው ተጋሩ ብቻ። ስለዚህ ብትጨፋጨፍ ምን ብትል አሁን ምንድነው፣ ጨፈጨፈ ምናምን ብትል ሊያስኬድ ይችላል። አማራ ግን በዛ መንገዱ ለማስኬድ በጣም አስቸጋሪ ነው። ጎጃም እና ጎንደር ላይ ያለውን የአማራ ልጅ ግን ምን ታደረገዋለ? አሁን ለምሳሌ ትምህርት ቤት እየሄደ አይደለም። ለምን? እንደዚህ አይነት ፈጥራ ፖለቲካው አማራን ጨፈጨፈ የሚል ፖለቲካ ፈጥራ። አማራ አልተገደለም እያልኩ አደለም፣ እዚጋ ያዝልኝ ግን ሲስተማሪክሊ ምን ማድረግ ትችላለህ? በሙሉ በኢትዮጵያ ላይ የተነሳ ችግር አድርገህ ስታደርገው ሙሉ ህዝብ ከአንተ ጋር ይቆማል። እኔ ብቻ ካልክ ግን ጎጃምና ጎንደር እንጂ ኦሮሚያ ያለው እየተማረ ነው፣ አዲስ አበባ ያለው እየተማረ ነው፣ ደቡብ ክልል ያለው እየተማረ ነው። ናው የራስህን ዘር በራስህ ጥፋት ገደል እየከተትክ ነው ነው ማለት ነው። አመሰግናለሁ። የሆነ በጣም አመሰግናለሁ። ሁላችንም እውቀቱ ኑሮን አይደለም ወቅታዊ ጉዳይ ላይ እና በአይናችን የተፈጠረውን ነገር የቅድም አያቶቻችንን ትላንት የተጻፉ ትርክቶችን እና የተጻፉ አኖ ላይ ሐውልት ላይ የተሰሩ ነገሮችን ይዘውን ተሸክመው እንደሚሄዱ ሰዎች ሳይሆን ዛሬ ላይ የተፈጠረውን ነገር ነው ፊት ለፊት እናንተ እየተነጋገርን ያለ ነው እኔም ያን ያክል እውቀቱ ኑሮ ሳይሆን ያወኳትንና ያየኋትን ነገር ነው የምናገረው። አሁን ትልቁ ነገር ፕሊስ ፈትቻቸው እወጣለሁ። መርገጥ ይችላሉ። እኔንም እየረገጡ ነው። ሁላችንም አንዴ ጆከርንም ጃፒንም።

እሺ እ ዮኒ እንግዲህ እ ብዙውን ጠቅላላ አድርገህ ትልቁን ነገር አማራ ኢትዮጵያዊ እንዲሆንም በኢትዮጵያዊነቱ እንደሚያምን ከኢትዮጵያዊነቱ እንዲወጣ በሚኖርበት ክልል ላይ በስፋት ኦሮሚያ ክልል ላይ እንግዲህ በዶዘር ከአንድ ሺህ ጀምርን ከዛ በላይ በጅምላ ሲቀበሩ አይተናል። ቤተክርስቲያን ላይ ሲገድሉ አይተናል። ለአመታት ሲጨፈጨፉ አይተናል። ይህን መልስ አንተ ስለመለስክልኝ ይናልፈዋል። ጎንደር እና ጎጃ የሚባል ትላንትም የተነሳች የሆነች ትርክት ነገር አለች። ዛሬ ምናልባት እነሱ በሚያስቡበትና እነሱ በሚፈልጉበት መንገድ አቁመነዋል ያሉት ፋኖ ወይም አቁመነዋል ያሉት አማራ ጎጃም ብትሄድ እንደ ጎጃም የቆመ ካለ ስርዓቱን ሲታገል ለምታየ ጎንደር ስትሄድ ጎንደር እንደ ጎንደር የቆመ ካለ ስርዓቱን ሲታገል ለምታየው፣ ሸዋ ስትሄድ እንደ ሸዋ የቆመ ካለ አፈሙዙ ስርዓቱ ጋ እናቱን አባቱን ተገፍቶ የወጣበትን ማህበረሰብ ምናልባት እዛ አመራሮች ውስጥ ያሉትን ትልልቆችን በደንብ ጠንቅቀህ ታውቃለህ። ያላቸውን የእውቀት ደረጃና ያላቸውን የትምህርት ደረጃ በደንብ ታውቃለህ። ዛሬ ላይ ጠግቦ እኔ የአማራን የበላይነት አምጥቼ ዛሬ ላይ አዲስ አበባ ቁጭ ብለው ፎቅ ላይ ተቀምጠው ቁጭ ብለው ወደታች ምራቅ እንደሚተፉት እነሱ የአንድ ብሔርን የበላይነትን ለመገንባት ሳይሆን የብሄር ብሔረሰቦች የእኩልነት እንዲመጣ የሚሰሩ ወንድሞቻችን እንጂ የአንድ ብሔር የበላይነትን የሚገነቡ አይደሉም። ግን በአራቱም በኩል ላይ ጎንደር፣ ጎጃም ላልከው ሁሉም የሆነ ስም ቢኖረውም ተለያዩ ብሎ ቢያስብም እኔ ባለችኝ እውቀትና ባለችኝ አቅም ዛሬ ድረስ እስከማቀው እስከማየው ድረስ ራሱን ራሱ ስርዓቱ ጋር እንጂ የሚታገለው ራሱን ራሱ ጎንደርና ጎጃም ሸዋ ብሎ ዛሬ ጦርነት የከፈተበት መንገድ የለም። እንግዲህ ወደ ትግራይ ስንመለስ ዛሬ ላይ ያሉበትን ደረጃ እናውቃለን። እኛም ጋር ብአዴን የሚባለው አሽከራ አለ፣ ግን አማራ ከአማራነቱ ከኢትዮጵያዊነቱ ማማ አልወረድም። ወደ ባንዲራው ስትሄድ ባንዲራውን ተሸከሙልኝ አይልህም አማራ ዛሬ ስልጣን ላይ የሚመጣ የኔን ባንዲራ ተሸከሙልኝ፣ የኔን አመት ባል፣ የኔን አሸንዳ አክብሩልኝ፣ ይሄን ተሸክማችሁ ሂዱልኝ፣ ይሄን ካላደረጋችሁልኝ፣ የኔን ቋንቋ ካልተናገራችሁ በቢሮ ደረጃ ደሞዝ ይቀነሳል፣ በቢሮ ደረጃ ይሄን አርገህ አታከብርም አይልም አማራ። አማራ አንድና አንድ ጥያቄው ዛሬም ነገም አትግደሉን። ትላንት የነበረበትን ታውቃለህ። ዛሬ የነበረበትን ታውቃለህ። ትላንት ለጦርነት ተጋበዘ። ትላንት ኢትዮጵያዊነትን አስከበረ። ከቅድመ አያቶቹ አረንጓዴ፣ ቢጫ፣ ቀይ ይዞ ኢትዮጵያዊነቱን የገነባ ከዛስ በኋላ የአቆማት አባቶቹና ትላንት የአቆማት ሀገር ላይ ደሙን ዋጋውን ከፍቶ ወንድሞቹን ገብረ፣ እህቶቹን ገብረ፣ የአቆማት ሀገር ላይ ትጥቅ ፍታ ሲባልና ትጥቅ ፍታ ተብሎ አንገቱ ሲቆረጥ እናቱ ስትገደል ፊትለፊቱ ሲረሸን ራሱን ለመከላከል ወጣል። ዛሬስ ለምን ዝመትለዋለሽ? ያን ያክል ገፍተህ የምትጠላው ከሆነ ራሴን ማስከበር አለብኝ፣ ቤቴን ማስከበር አለብኝ፣ ማንነቴን ማስከበር አለብኝ። ራሴን ካስከበርኩ በኋላ ኢትዮጵያዊነቴን፣ ብሔር ብሔረሰቦች እኩልነትን ከገነባው በኋላ ወደ ኢትዮጵያዊ ጥቅል፣ ወደ ብሔር ብሔረሰቦች ጥያቄ፣ ወደ ኢትዮጵያዊነት ጥያቄ ገባለሁ ዛሬ ግን የእኔ ጥያቄ አይደለም ስላለ በአንድ ያስ ብለዋል እናቱን መከላከል እህቱም መከላከል ማንነቱ መከላከል በአንድ ያስብለዋል።